አስተጋባ አተነ ቅድስት ቤተ ክርስቲያን ዝኒ ኮነ በፈቃደ እግዚአብሔር። ብፁዕ ወቅዱስ አባታችን፣ ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዕ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት የዚህ ታላቅ ጉባኤ እድምተኞች ይህንን ሪፖርት እንዳቀርብ ስለተፈቀደልኝ አመሰግናለሁ። የምስራቅና የምሥራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት በስሩ አራት ወረዳ ቤተ ክህነት ጽሕፈት ቤቶች 2218 አብያተ ክርስቲያናት አራት ጥንታውያን ገዳማት የሚገኙበት ሲሆን የቤተ ክርስቲያኑ መዋቅር በማክበርና በማስከበር ባርቆ አሳቢነት ቆራጥ የወንጌል አርበኛ በሆኑት በብፁዕ አቡነ ኤጲፋንዮስ የሚመራ ሀገረ ስብከት ነው። የብፁዕ የሀገረ ስብከቱ ሊቀጳጳስ ሐዋርያዊ አገልግሎትን በተመለከተ ብፁዕነታቸው በቅዱስ ሲኖዶስ መልካም ፈቃድ በግንቦት 2016 ዓ.ም ምሕረት ርክበ ካህናት የምሥራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ጳጳስ በመሆን የተመደቡ ሲሆን ሳይውሉ ሳያድሩ አዲሱን ሀገረ ስብከት ወደ ማደራየስ ገብተዋል። የ2016 ዓ.ም ጾመ ማርያምን በታላቁ ምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በሱባዔ ያሳልፈዋል። ለሀገረ ስብከቱ ሊቀ ጳጳስ ሐዋርያዊ አገልግሎት ማከናወኛ መኪና የሌለው በመሆኑ ብፁዕነታቸው ለቅዱስ ሲኖዶስ ምልአተ ጉባኤ በማስረዳት እና በመማጸን ጥያቄ አቅርበዋል። ቅዱስ ሲኖዶስም የብፁዕነታቸውን ጥያቄ ተቀብሎ ላደረገልን ቀና ምላሽ በሀገር ስብከታችን ስም ምስጋናችን እጅግ የላቀ ነው። አመስግኑልን ቅዱስ ሲኖዶስ ሲኖዶስም በመሆኑም በብር 16 ሚሊየን ዘመናዊ ፒክአፕ ባለ ሁለት ገቢና መኪና በማስገዛት ለሀገር ስብከቱ ገቢ እንዲሆን አድርገዋል። ብፁዕነታቸው መኪና ባልነበራቸው ወቅት ብፁዕ አቡነ ኤልሳ የሶማሌ የጅጅጋ ሀገረ ስብከት ሊቀ ጳጳስ ከሰባት ጊዜ በላይ መኪናቸውን በመስጠት በቅድስት በቅንነት ስለተባበሩልን ጉባኤው እንዲያመሰግንልኝ በታላቅ ትሕትና ጠይቃለሁ። የማረቆ ልዩ ወረዳ መስተዳድርና ካቢኔ እንዲሁም የአካባቢው ካህናትና ምዕመናን ለብፁዕነታቸው ደማቅ አቀባበል አድርገውላቸዋል። ብፁዕነታቸው የመስቀል በዓለ ደመራን የዞን መቀመጫ በሆነው በቡታጅራ ከተማ በመገኘት አክብረዋል የጥምቀት በዓልንም በሀገረ ስብከታቸው አክብረዋል በሀገረ ስብከታቸው ባሉ አብያተ ክርስቲያናት በመዘዋወር የልማት ስራዎችንና በግንባታ ላይ የሚገኙትን ህንፃ አብያተ ክርስቲያናት ጎብኝተዋል ስራው ተጠናክሎ እንዲቀጥልም አባታዊ መመሪያ ሰጥተዋል ሰባት የህንጻ ግንባታ ስራቸው የተጠናቀቁ አብያተ ክርስቲያናትን ባርከው ቅዳሴ ቤት አክብረዋል እንዲሁም አዲስ ለሚሰሩ አብያተ ክርስቲያናት የመሰረት ድንጋይ አስቀምጠዋል። 257 አገልጋዮች ሀብተ ክህነትን ሰጥተዋል። አበይተ በዓላትን በተለያዩ አድባራትና ገዳማት በመዘዋወር ከመንፈስ ቅዱስ ልጆቻቸው ጋር አክብረዋል። ከበጎ አድራጊዎች ምዕመናን ገንዘብ በማስተባበር በአብይ ጾም ውስጥ የሚገኙት ሳምንታትን በሙሉ በመጠቀም ከጠቅላይ ቤተ ክህነትና ከመንፈሳዊ ኮሌጆች መምህራንን በመጋበዝ ለሀገረ ስብከት ሰራተኞች፣ ለወረዳ ቤተ ክህነት ሰራተኞች፣ ለአድባራትና ገዳማት አስተዳዳሪዎች ለሰበካ ጉባኤ አባላት፣ ለካህናት፣ ለዲያቆናት፣ ለአብነት መምህራን፣ ለሰባኪያን ወንጌልና ለሰንበት ትምህርት ቤት ወጣቶች የግንዛቤ ማስጨበጫ ስልጠና እንዲሰጥ ትልቁን ሚና ተወጥተዋል። እንዲሁም በየአብያተ ክርስቲያናቱ ታላላቅ የስብከተ ወንጌል ጉባኤያት እንዲዘጋጁ አድርገዋል። ሰበካ ጉባኤን፣ ሰንበት ትምህርት ቤትን ሰዓት እንዳይፈጅብኝ እተዋዋለሁ። ለሀያ ዘጠኝ አድባራት የሰበካ ጉባኤ ምርጫ አጥድቀዋል። 116 የሰንበት ትምህርት ቤት ተወካዮችን ስልጠና እንዲሰጥ አድርገዋል። 312 ያማንያን የሥላሴ ልጅነት አግኝተው ወደ ቅዱስ ቤተክርስቲያን እንዲመለሱ አድርገዋል። ያጋጠሙ ችግሮች፤ የቀድሞ የሀገረ ስብከቱ ስራ አስኪያጅ እና ሀገረ ስብከቱ ሲመሰረት ተመድበው በነበሩ ኃላፊነት በጎደላቸው ሰራተኞች በዘረኝነት ባደራጁት ሕገወጥ ቡድን ቅዱስ ሲኖዶስ የመደባቸውን ብፁዕ ጳጳስ በማንነታቸው ምክንያት አንቀበልም በማለት አሳምጸዋል። በጸሎተ ቅዳሴ ስማቸው እንዳይጠራ አዋጅ አውጀዋል። ከዚህም ከዚያም ቅንነት ቅንጅት ፈጥረው የተለያዩ አካላት በስውርም በግልጽም እጃቸውን በማስገባት ለጠቅላይ ቤተ ክህነቱ አጠቃላይ ሀገረ ስብከቱ መዋቅርና ሕዝበ ክርስቲያኑ እንዲታወክና ለወራት ከፍተኛ ሁከት እንዲፈጠር አድርገዋል። ብፁዕነታቸው ዓለም አቀፍ በሆነው የጥምቀት በዓል በሀገረ ስብከታቸው ለምዕመናን ትምህርተ ወንጌልና ቃለ ምዕዳን እንዳይሰጡ ከፍተኛ ቅስቀሳ አድርገዋል። በተለይም በዊ ከተማ ትምህርተ ወንጌል እንዳያስተምሩ እና ቃለ ምዕዳን እንዳይሰጡ ተደርጓል። የቃል ኪዳኑ ታቦት ከባህረ ጥምቀት በሰላሳ ደቂቃ ውስጥ በቀጥታ እንደመጣ ወደ ቤተ መቅደስ እንዲገባ ተደርጓል። የቤተ ክርስቲያኑ በር በላያቸው ተዘግቷል። በዓሉን ለማክበር የተገኙት ምእመናን እንዲያዝኑና እንዲያለቅሱ ተደርጓል። በሀገረ ስብከቱ ባሉት አብያተ ክርስቲያናት መዋቅራዊ አሰራር የሆነውን ፐርሰት እንዳይከፈል ተደርጓል። የሀገረ ስብከቱ ሰራተኞች ከሥራ አስኪያጁ ጀምሮ በቢሮ ስራ ላይ እያሉ ተደብድበው እንዲወጡ ተደርጓል። በተፈጠረው ችግር ምክንያት የሀገር ስብከቱ ጽሕፈት ቤት መደበኛ ስራውን እንዳይሰራ ከሶስት ወራት በላይ እንዲዘጋ ተደርጓል። ለተለያዩ የልማት ስራዎች በሀገረ ስብከቱ ወጪ የተደረጉ ገንዘቦች ለታለበላቸው ዓላማ ሳይውሉ እንዲባክኑ ተደርጓል። የሀገር ስብከቱ መቀመጫ የዞን መዋቅር ባለበት ቦታ መቀመጥ ሲገባው ወረዳ ላይ ወርዶ በመቀመጡ ለተለያዩ ፈተናዎች ተጋልጧል። ከመንግስት ማግኘት የሚገባውን በአግባቡ እንዳያገኝ ተደርጓል። ይህም እስከዛሬ ቤተ ቤተክርስቲያን የሀገረ ስብከት መቀመጫ አድርጋ ከምትሰራበት አሰራር ወጣ ያለ ነው። ለሀገረ ስብከቱ አገልግሎት ማከናወኛ የሚውል የሰራና ያገለገለ መኪና ተገዝቶ በ2017 ዓ ም የጥቅምት ቅዱስ ሲኖዶስ ምልአተ ጉባኤ መኪና ወደ ጠቅላይ ቤተ ክህነት ቀርቦ ለሀገረ ስብከቱ እንዲሰጥ መመሪያ የተሰጠ ቢሆንም መኪናው ለሀገረ ስብከቱ አገልግሎት እንዳይውል ተደርጓል። የሀገረ ስብከቱ ጽሕፈት ቤት ባቀረበው ተደጋጋሚ አቤቱታ የአሁኑ ጠቅላይ ስራ አስኪያጅ መኪናው ለሀገረ ስብከቱ እንዲሰጥ መመሪያ ቢያስተላልፉም የመኪናው ርክክብ ሲደረግ የተሟላ መረጃ ባለመሰጠቱ መኪናው ለአንድ ዓመት ጠቅላይ ቤተ ክህነት ግቢ ቆሞ ይገኛል። ሀገረ ስብከቱ የራሱ የሆነ መንበረ ጵጵስናና ጽህፈት ጽፈት ቤት የሌለው በመሆኑ ለጊዜው የሶዶ ወረዳ ቤተ ክህነት ጽፈት ቤትን በማስለቀቅ እየተገለገለ ሲሆን ወረዳ ቤተ ክህነቱ በኪራይ ቤት ተጨማሪ ወጪ እያወጣ አገልግሎት እየሰጠ ይገኛል። የፍትህ አካላት ለተፈጠረው ችግር በገለልተኝነት ከመመልከትና ውሳኔ ከመስጠት ይልቅ ከችግር ፈጣሪ ጎን መቆማቸው እጅግ ችግሩን ፈታኝ አድርጎታል። በሀገረ ስብከቱ ስር 218 አብያተ ክርስቲያን አብያተ ክርስቲያናት የሚገኙ ቢሆንም በፐርሰንት አከፋፈል ሀገረ ስብከቱ ችግር እየገጠመው ይገኛል። የተወሰዱ መፍትሄዎች፤ በሀገረ ስብከቱ ተፈጥሮ የነበረው የመልካም አስተዳደር ችግር በብፁዕነታቸው በሳል አመራር በሳል አመራር ከሚመለከታቸው ከክልል እስከ ዞን ደረጃ በደረጃ ከሚገኙ የመንግስት አካል አጋራ ተደጋጋሚ ውይይት በማድረግ እሺ፣ ወደ ፐርሰንቱ እሄዳለሁ። የፐርሰንትን አሰባሰብ በተመለከተ የበጀት ዓመቱ በዘርፈ ብዙ ፈተና የታጀበ ቢሆንም ሀገረ ስብከታችን አዲስ ከመሆኑም በላይ እጅግ ከባድ የሆነውን ፈተና ተቋቁሞ የ2017 ዓ ም ፐርሰንት ማለትም ከሐምሌ 1 2016 ዓ ም ጀምሮ እስከ ሰኔ 30 2017 ዓ ም ድረስ ባለው የሥራ ዘመን የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ድርሻ ብር አንድ ሚሊየን ሁለት መቶ ሀያ አምስት ሺ ብር ገቢ የተደረገ ሲሆን ከ2016 ዓመተ ምሕረት ጋራ ሲነጻጸር የብር አንድ መቶ ሰባ አምስት ሺ ብር ብልጫ አሳይቷል። ወስብሐት ለእግዚአብሔር። ወደ ባንክ የገባበትን ስሊፕ የሀገር ስብከታችን ሊቀ ጳጳስ የሆኑት ብፁዕ አቡነ ኤጲፋኒዮስ ለብፁዕ ቅዱስ አባታችን እንዲያስረክቡልኝ በታላቅ ትህትና ጠይቃለሁ።